አሰላሙ አሌይኩም ራህማቱላሂ ወበረካቱ የጫና ቤተሰቦቼ፣ እንዴት ናቸው? ሰላም ናቸው? ሰላማቸው ብዙ ትርፍርፍ ይበልልኝ። እንግዲህ ዛሬ ዛሬ እንግዲህ እንጀራ የእዛ ቀንድር ቆርስ እንደ መጣል እኛ አውቃቸው ነበረ። እንጀራ እንግዲህ ፍርፍር ልሰራ ነው። በስንት ጊዜ ማለት ነው። እንግዲህ አብራችሁ ቆዩ ማለት ነው። እንዴት አድርገን እንደምንሰራው እንመልከት ማለት ነው። እንግዲህ እንደምታዩት ማለት ነው። እዚህ ጋር ቲማቲም አለኝ ቲማቲም አዘጋጅቻለሁ ፈጭቼ ማለት ነው። እዚህ ጋር ሽንኩርት አለኝ። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ቃሪያ አለኝ። አሁን እዚህ ጋር ደግሞ እንጀራዬን ቀንሼያለሁ። ድርቆሽ ይኖራቸዋል ነው። እዚህ ጋር ድርቆሽ አለኝ። እዚህ ጋር በርበሬ እንደምታዩት በርበሬ አለኝ። በርበሬ እንቀንሳለሁ ማለት ነው። አሁን ፍርፍር እሰራለሁ። ፍርፍሩ ወደ ፍርፍር አሰራሩ እንሄዳለን ማለት ነው። ሲጀመር አሁን ድስት እንጥጃ ያለው እሺ ቤተሰቦች፣ ድስቴን ዝጋ ጥጃዋለሁ። አሁን ዘይት ዝጋ አለኝ። ዘይት ልጨምር ነው። ዘይት እንዳያችሁ፣ ዘይትን ጨምር ያለው እንግዲህ የዳሪያ ነው ሎሚ የሚፈጥን ነው ማለት ነው። እንግዲህ ዛሬ ፍርፍር እንግዲህ እስትልቅ ልቅ መስዋዕት ልሰራ ነው ላችኋለሁ። እንዴት አድርጌ እንደምሰራው ሙያ አለኝ ወይስ ሙያ የለኝም? እንግዲህ ሙያዬን እንድትነግሩኝ ከዛው ማለት ነው እንዳስተካክል ማለት ነው። ወደፊት የሚጠቅመኛል የእናንተ ምክር ማለት ነው። የእናንተ ምክር ነው እዚህ ድረስ ያደረሰኝ። አሁን ሽንኩርቴን እጨምራለሁ። ሽ ቤተሰቦች ሽንኩርቴን ይጨምራለሁ።

እንደምንመለከታለን ማለት ነው። ያው ቅመም አያስፈልገውም ብዙ ቅመም ነው ያለው በርበሬው ማለት ነው። ግን ዝም ብዬ ጨምሬያለሁ ማለት ነው። ቅመሙ ባይጨመር እራሱ እያጣፍጫለታችኋለሁ አሁን ቅድስት ስትበል እሱ ቤት ሰዎች የተለየ አይነት ናቸው። ይፈጠራላችሁ ነው

እዛ አሁን ደግሞ ይህ ውሃ ነው ማለት ነው። ምክንያቱም እንጀራ ብዙ አላለች ትንሽ ድርቆሽ ያወጣሁት ማለት ነው። ለስ ያለች ነው ማለት ነው። ቆሌታ ወፈራ ምናታ እንዳያስቡ ንገሩኝ። ደሞ ሙያ ማለት የአረብ ሀገር ሙያ እንጂ የሀገሬ ሙያ የለኝም። ብዙኮ አይዋ ጨው እንዳለው ቀምሰዋለሁ። በነገራችን ላይ ፈጸድል እያለ ወይኔ ወይኔ ወይኔ

አሁን ጨረሩ ውስጥ ሰው ያለች በጣም ቀይ ነው፣ ጥልት ያለች ናት። አሁን እንጀራ እየተጨመረች ነው። እንጀራ ከተጨመረ በኋላ እሳት ይጠፋል። ትንሽ መፈትፈት የለም ገልበጥ ነው። ከዛ ራሱ ይጠጣዋል ማለት ነው።

ይኸው ቤተሰቦች እንጀራው እንግዲህ በዚህ አይነት መልኩ ተጠናቀዋል። ይሁት ዳቦንም አለው እንጀራ የሚለው እንጀራው በዚህ አይነት እንዳማረበት ቁልጭ ቁልጭ ቁልጭ ቁልጭ ቁልጭ ብላለች እንዳያቸዋት ማለት ነው ይመስላለች እላቸዋለሁ። እንግዲህ እንብላ ኑ አብረን እንብላላቸዋለው። እና ቤተሰቦች ይሄን ይመስላል የዛሬ እንጀራ ፍርፍሬ ቪዲዮ ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ ደግሞ ሁላችሁም ላይክ ሼር እያደረጋቸው አበረታቶኝ እላቸዋለሁ እና ሌላ ቪዲዮ ስንገናኝ ድረስ መልካም ቀን፣ መልካም ቀን።